ጤና ይስጥልኝ የተከበራችሁና የተወዳችሁ የኢትዮ ኒውስ ቤተሰቦች እንደምናላችው የዕለት ዜና ውጃችን ነው ጀምሯል። አዳዲስና ወቅታዊ መረጃዎችን ማስደመጥ ጀምረናል። በቅድሚያ አማራ ዜናዎችን ነግራችኋለው። ኢትዮ ኒውስን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለው። አብራችሁን ቆዩም። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ መካከል የሚደረገው ውጊያ ዛሬ ተባብሶ ቀጥሏል። የብልጽግና አገዛዝ ዛሬም በአማራ ህዝብ ላይ የድሮን ጥቃት የፈጸመ ሲሆን በርካታ አካባቢዎች በተዋጊ ጀቶችና በድሮኖች የአየር ላይ ቅኝት እያደረገ ይገኛል። ክልሉ ምዕራባዊ ጎንደር እስከ መተማ፣ እንዲሁም ጎጃ ማቸፈርና ጃዊ ከዛሬን ጋር ጀምሮ የተጠናከረ የድሮንና የጀት ታሳይ እየተደረገባቸው ያሉ አካባቢዎች ናቸው። በዚህ ጉዳይ ላይ ዝርዝር አዘጋጅተናል። ዛሬ በመቀለ ከተማ ነዋሪዎች ለፍትህ ጥያቄያቸው ፍትሃዊ ምላሽ እንሻለን በማለት ሰላማዊ ሰልፍ አደረጉ። ለመኖሪያ ቤት ግንባታ በማህበር ተራጅቶ ቦታ የሚጠብቁ ነዋሪዎች ለስድስት ዓመታት የሚሰማን አጣም በማለት በኔትራል ጄኔራል ታደሰ ወረደ ቢሮ ፊት ለፊት ተቃውሟቸውን አሰምተዋል። በሌላ በኩል በፕሬዚዳንት ታደሰ ወረደ የተመሠረተውን የጊዜያዊ አስተዳደር ካቢኔም አካታችና አቃፊ ባለመሆኑ አንቀበለውም፣ በጉልበት የመጣ ነው ሲሉም በክልሉ የሚንቀሳቀሱ ሶስት የፖለቲካ ፓርቲዎች ተቃውሟቸውን አሰምተዋል። በዚህም ላይ ተጨማሪ አዘጋጅተናል። ግብጽና ጅቡቲ በቀይ ባህር ጉዳይ ላይ አዲስ ስምምነት ተፈራረሙ። ግብጽና ጅቡቲ የቀይ ባህርንና የኤደን ባህረ ሰላጤን የአስተዳደርና የጸጥታ ጉዳይ የውሃ አካላቱ የሚጎራበቱ ሀገራት ብቸኛ ኃላፊነት እንደሆነ መስማማታቸውን የግብፁ ፕሬዚዳንት አብዱል ፈታል ሲናቸው የተናገሩት ፕሬዚዳንቱ ትላንት ጅቡቲ ገብተው የነበረ ሲሆን የተፈራረሙት ፊርማ ኢትዮጵያን በተመለከተ ከቀይ ባህር ጋር ያለውን ውሳኔ ያካትታል የተባለ ሲሆን በዚህም ላይ ዝርዝር አዘጋጅተናል። ጅቡቲ የጸጥታ ስጋት ውስጥ ነኝ አለች። በዚህም ኢትዮጵያን በዋነኛነት ሌሎች የጎረቤት ሀገራትን ጨምሮ ሀገሪቱን ለቀው እንዲወጡ አውጃለች። ጅቡቲ ሕገ ወጥ የምትላቸውን ስደተኞች ሀገሪቱን ለቀው ካልወጡ በሚቀጥሉት ቀናት ውስጥ እጠርዛቸዋለሁ ስትል አስታውቃለች። በዚህ ጉዳይ ላይ የብልጽግና መንግስት ያቀረበው የጊዜ ማራዘሚያ ጥያቄም ውድቅ ተደርጎበታል። በዝርዝር ትራምፕ ሩሲያን ክሪሚያን እንድትቆጣጠር እውቅና እንደማይሰጡ የገለጹት ፕሬዚዳንት ዘለንስኪን ወቀሱ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የዩክሬን ፕሬዚዳንት ቡለርን ዘለንስኪ የሰላም ስምምነቱን እየጎድኑ በማለት ጭምር ከሰዋቸዋል በአሁኑ ሰዓት ስምምነቱ ላይ ለማድረስ ደፋ ቀና እያሉ ያሉት ትራምፕ በዘለንስኪ ላይ የሚሰነዝሯቸው ስቶች ጨምረዋል በዝርዝር እናያለን ተመልካቾች ወደ ዝርዝሩ አልፋለሁ አብራችሁ ቆዩ በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖዎች መካከል የሚደረገው ውጊያ ተባብሷል። የብልጽግና አገዛዝ ዛሬም በአማራ ሕዝብ ላይ የድሮን ጥቃት የፈጸመ ሲሆን በርካታ አካባቢዎችን በተዋጊ ጀቶችና በድሮኖች የአየር ላይ ቅኝት እያደረገ ይገኛል። በክልሉ ምዕራባዊ ክፍል በጎንደር ከመተማ እስከ ጎጃም ቸፈርና ጃዊ ከንጋት ጀምሮ የተጠናከረ የድሮን ቅኝት እየተደረገ ነው ሲሉም የኢትዮኒስ የመረጃ ምንጮች ተናግረዋል። በእነዚህ አካባቢዎች ከፍተኛ ወታደራዊ እንቅስቃሴ እንደሚስተዋልም ነው አክሎ የተናገሩትም። በዚህም በጎጃም ቀጠና ጃዊ ወረዳ ጄሚሂላ የተባለ አካባቢ ዛሬ ረፋድ አራት ሰዓት ገድማ የድሮን ጥቃት ተፈጽሟል ነው የተባለው። በጥቃቱ የደረሰው ጉዳት እየተጣራ መሆኑን የተናገሩ የአካባቢ መረጃ ምንጮቻችን፣ በዚሁ አካባቢ ከንጋት ጀምሮ በመካናይዝድ ታገዘ ከባድ ውጊያ እየተደረገ ይገኛል ብለዋል። ከሳምንት በፊት ለተከታታይ ቀናት ሲደረግ የነበረ ውጊያ በርካታ ንጹሐን ተጎድተዋል፣ መኖሪያ መንደሮቻቸው ወድመዋል፣ የአርሶ አደሮቹ እንስሳትን በከባድ መሳሪያ ተጨፍጭፋል ሲሉ ያስታውሱት የአካባቢ ነዋሪዎች ዛሬም የተቀሰቀሰው ከባድ ውጊያ ተመሳይ ጉዳት ሊያስከትል ይችላል ሲሉ ስጋታቸውን ተናግረዋል። ከጎጃም መተከል፣ ፓዊ፣ ጃዊ እስከ ጎንደር ቋራ፣ መተማ ያለው መስመር ለመቆጣጠር በሚል አገዛዙ ተደጋጋሚ በአየርና ሚካናዝድ ታግዞ ጦር ሲከፍት ቆይቷል ያሉ አንድ የፋኖ አመራርም በበኩላቸው የአገዛዙ ብልጽግና ጦር የፋኖን አፀፋ አይችለውም። የዚህም ጦር ብርታት ንጹሐን ላይ ነው። ዛሬም በድሮን ጥቃት ንጹሐን ገድሏል። ለዚህም ወንጀሉ ይጠየቅበታል ሲሉ ለኢትዮ ኒውስ ተናግረዋል። በጃዊ ጀምሂላ እና አካባቢው የዜና እስከጠናከረበት ጊዜ ድረስ ውጊያ በከባድ መሳሪያዎች ታግዞ መቀጠሉን ነው ለማወቅ የተቻለው። በዚህ ጎጃም ቀጠና ትላንት ምሽት የፋኖ ኃይሎች ወደ ቲሊሊ ከተማ ዘልቀው በመግባት በፈጸሙት ጥቃት ስድስት ያገዛዙ ኃይሎች መገደላቸውን የአማራ ፋኖ በጎጃም አስታውቋል። በባህር ዳር ከተማ ዙሪያ ደህና ማርያም ቀጠና ደግሞም ትላንት ጀምሮ ከፍተኛ ወታደራዊ እንቅስቃሴና ከበባ እንዳለ የአካባቢ የትዩኒስ የመረጃ ምንጮች ተናግረዋል። የፋኖ ኃይሎች በኩላቸው በሶስት አቅጣጫ ማለትም በጭንባም አምባርጌ እና መሸንቲ ወደ ደህና ማርያም የተንቀሳቀሰውን የአገዛዝ ጦር ከህባ ውስጡ ማስገባት የማጥቃት እቅዱን አክሽፈን ከፍተኛ ወታደራዊ ጉዳት አደረስነበት ሲሉ ነው የተናገሩትም። በተመሳሳይ በወሎ ቀጠና ከወረይል ተነስቶ ወደ ግሸራቤ ሬሽን ለማቀበል ሲንቀሳቀስ የነበረም የፖሊስና ሚኒሻ ኃይል ወረይሉ ወረዳ ሽኮኮበር በተባለ አካባቢ ቦታ ላይ በፋኖ የደፈጣ ጥቃት ተፈጽሞበት በርካቶች መገደላቸው ታውቋል። በዚሁ ምዕራብ ወሎ ቀጠና ወግዲ ወረዳ ስኮሩ አካባቢ በአገዛዙ ጦር መካከል አዛዦችን ጨምሮ በርካቶች ወታደሮች መገደላቸውን የአማራ ፋኖ በወሎ ቤተ አማራ አስታውቋል። የፋኖ ኃይሎች የፈጸሙት በዚህ የደፈጣ ጥቃት ከሃያ አምስት በላይ የአገዛዝ ጦር አባላት መቁሰላቸውም ነው የተነገረው። ጥቃቱን ተከትሎ የአገዛዝ ጦር ወደ ተለያዩ አካባቢዎች የከባድ መሳሪያ ድብደባ መፈጸም፣ ንጹሐንና ንብረት ላይ ጉዳት አርሷል የሚሉ የአካባቢው መረጃ ምንጫዎች፣ በተጨማሪም የፋኖ ቤተሰብ ናችሁ በሚል ንጹሐን ተደብድበዋል፣ የአካል ጉዳት ደርሶባቸዋል፣ ከአስራ አራት በላይ የሚሆኑት ደግሞ ታፍኖ ተወስደዋል ብለዋል። በአገዛዝ ጦር ታፍነው ከተወሰዱት መካከል ንጉሴ ሀብታም፣ ነው ታለም፣ ማሸቱ ከነ ልጁ አባተ እርገጤና ተመስገን አስሜ፣ ሕፃኑ የ12 ዓመት ልጅ ሲሆን፣ የቆያድ አድነው፣ ካሳሽ መልስ ዋለልኝ፣ ያዘው መምህር ሰንደውና ኃይሉ ማርያም የ13 ዓመት ታዳጊ ሕፃን፣ እንዲሁም ሕፃን አሳምረጋተው አብ እየተሾመና ስንዴ ዋለ እንዲሁም ዳኛ አብ ነው ብርሃን አደምና ሌሎች እንደሚገኙበት የኢትዮኒስ የመረጃ ምንጮች አረጋግጠዋል። በተመሳሳይ በሸዋ ቀጠና ትላንት ማለዳ የጀመረው የአገዛዝ ጦርና የፋኖ ኃይሎች ውጊያ ዛሬም ለሁለተኛ ቀን ቀጥሏል ሲሉ ነው የፋኖ የመረጃ ምንጮች ለኢትዮኒስ የተናገሩት የተናገሩትም በሸዋ መራ ቤቴ የቀጠና ሬማና አካባቢው ዛሬም የከባድ መሳሪያ ተኩስ አለ። በተለይም በሬማ ዙሪያ የከባድ መሳሪያ ድብደባው ከፍተኛ ጉዳት እያረሰ ነው ሲሉ ነው ነዋሪዎች የተናገሩትም ውጊያው በአጎራባች ደራ ወረዳ እየቀጠለ ነው ያሉት የመረጃ ምንጮቻችን። በዚህም ቱቲ፣ ሃንቂ ዲዳና የተባሉ አካባቢዎች ከባድ ውጊያ እየተደረገ ይገኛል ሲሉ ነግረውናል። የትግራይ ክልል ፕሬዚዳንቱ ነው የተሾሙት ሌተናል ጀነራል ታደሰ ወረደ በክልሉ የሚንቀሳቀሱ ሶስት ፓርቲዎች ከህጋዊነት ውጭ የተሾሙ በመሆናቸው ልንቀበላቸው አንችልም አሉ። በሌላ በኩል በዛሬው ዕለት በመቀለ ከተማ ነዋሪዎቹ ለፍትሐዊ ጥያቄያችን ፍትሐዊ ምላሽ እንሻለን በማለት ተቃውሞ ሰልፍ አካሂደዋል። በክልሉ በተለይም የመቀለ ሰባ ካሬ የቤት ግንባታ ማህበር አመራርና አባላት ጥያቄያችን ላለፉት ስድስት ዓመታት ሰሚ ጆሮ አጥተዋል፣ በማለት በትግራይ ጊዜያዊ አስተዳደር የፕሬዝዳንት ጽህፈት ቤት በሰላማዊ ሰልፍ ቅሬታቸውን አቅርበዋል። ከስድስት ዓመት በፊት ለአንድ አባወራ ሰባ ካሬ መሬት የመኖሪያ ቤት ግንባታ ለመስጠት በሚፈቅደው የክልሉ መንግስት መመሪያ ተደራጅተናል ያሉት እነዚህ ተቃውሞ አቅራቢዎች ከጦርነቱ በኋላ ነባሩ መመሪያ በመጣስ በአፓርታማ ነው በአፓርታማ ነው የምትስተናገሩት መባላችን ኢፍትሃዊ ነው ብለዋል። በትግራይ ደረጃ የተደራጁ እነዚህ ስልሳና ሳና ሰባ ካሬ ቤት የግንባታ ማህበር ጥያቄ አቅራቢዎች የምሪያ ቤት ግንባታ መሬት አሰጣጥ አስመልክቶ በክሉ ከተሞች የታየው ወጥ ያለውን አሰራር ጎድቶናል ብለዋል። በሌሎች ከተሞች ተፈቅዶ በመቀለ ከተማ ስለ ሰባ ካሬ ቤት መኖሪያ ግንባታ መሬት አይሰጥ መባሉ እጅግ አስገርሞናል፣ አሳዝኖናል በማለት ነው ዛሬ ተቃውሟቸውን ያሰሙትም። ጥያቄያቸው የተደራጁበት መመሪያ በሚፈቅደው መሰረት የምሪያ ቤት ግንባታ መሬት ከማግኘት የዘለለ ፖለቲካዊ ተልእኮና አላማ ግን የለንም ይላሉ። ከቤት ኪራይ ሰቆቃና አጠቃላይ ችግር እንድንወጣ የሚያደርገን የተራጀንበትና ህጉም መሰረት አድርጎ ሊሰጠን የነበረው መሬት ተሰጥቶን መኖሪያ ቤት መገንባት ስንችል ነው ብለዋል። ማህበረቱ ዛሬም የያዘ 16 2017 ዓ ም በፕሬዝዳንት ጽፈት ቤት አካባቢ የተለያዩ መብት ጥያቄዎችንና መፈክሮችን ያሰሙስ እስከ እኩለ ቀን ቢጠብቁም ጥያቄዎቻቸውን ሰምቶ ምላሽ የሚሰጥ የመንግስት ኃላፊ ግን እንዳላገኙ ኢትዮኒስ ይህ በእንዲህ እንዳለ በፕሬዝዳንት ታደሰ ወረደ የተመሰረተው የጊዜያዊ አስተዳደር ካቢኔ አካታችና ቃፊ ባለመሆኑ አንቀበለውም፣ በጉልበት የመጣ መንግስት ነው ሲሉ ሶስት የክልሉ የፖለቲካ ፓርቲዎች ይፋ አድርገዋል። በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ የተቋቋሙ ካቢኔ አካታችና አሳታፊ ባለመሆኑ ተቀባይነት የለውም ሲሉ በክልሉ የሚንቀሳቀሱ ሶስት የፖለቲካ ፓርቲዎች ትላንት ሚያዝያ 15 ቀን 2017 ዓ ም በጋራ በሰጡት ጋዜጣዊ መግለጫ ይፋ አድርገዋል። በሌተናል ጄኔራል ታደሰ ወረደ የተመሰረተው ጊዜያዊ አስተዳደር ወደ ስልጣን የመጣው በጉልበት ነው ብለው እንደሚያምኑ ሶስቱ ፓርቲዎች የትግራይ ነጻነት ፓርቲ ውናት የአረና ትግራይ ዲሞክራሲ ዲሞክራሲ አረናም ባይቶና ትግራይ ወይም ባይቶና በጋራ በግል ሰጡት ጋዜጣዊ መግለጫ ይፋ አድርገዋል። ፓርቲዎቹ በክልሉ ሕዝብ ጉዳይ በጋራ ለመስራት በሚል ኪዳን ለተጋሩ ብሔራዊ ደህንነት የተሰኘ የትብብር ማዕቀፍ መስርተው በመንቀሳቀስ ላይ ይገኛሉ። የቀድሞ የክልሉ ጊዜ አሰራር የስልጣን ጊዜው ማብቃቱን ተከትሎ ወደ ስልጣን የመጣውን አካል በጉልበት ነው የመጣው ብለን ነው ምናምነው። በጀራሉ የተመሰረተው ካቢኔ አቃፊና አሳታፊ ያልሆነ አንድ ቡድን ብቻ ያሳተፈ ነው ሲሉም የትብብር ኪዳን አባል የሆነው የትግራይ ነጻነት ፓርቲ ሁናት ሊቀመንበር ዶክተር ደጀን መዝገበም በመግለጫው ላይ ተናግረዋል በክልሉ በቀደመው ተግባር የተመሰረተው የጊዜያዊ ምክር ቤት በፕሬዝዳንት ታደሰ ወረደ ለሚመራው ጊዜያዊ አስተዳደር እውቅና እንደማይሰጠው ዶክተር ደጀን የተናገሩ ሲሆን በክልሉ እንዲካሄድ በፕሬዝዳንት ታደሰ የተጠራው ብሔራዊ ዕርቅ አንቀበለውም ብለዋል። የትግራይ ሕዝብ ወሳኝ የፖለቲካ ጥያቄዎች ምላሽ ባለማግኘታቸውና የፕሪቶሪያውን ስምምነት ተግባራዊ ባለመሆኑም ስውር በሆነ መንገድ ጦርነቱ ቀጥሏል ሲሉም ፓርቲዎች ገልጸዋል። የአረና ትግራይ ፓርቲ ሊቀመንበር የሆኑት አምዶም ገብረስላሴ በበኩላቸው ከዚህ በፊት የተመሰረተው የጊዜው አስተዳደር አቃፊ አልነበረም ሲሉ ገልጸው አሁን ደግሞ የተመሰረተው ጊዜያዊ አስተዳደር የአንድ ውድብ ብቻ ሆኗል ይላሉ። እያንዳንዱ ጊዜያዊ አስተዳደሩ ተግባር በጊዜያዊ ምክር ቤት ቀርቦ መጽደቅ አለበት ሲሉ ያሳሰቡት አቶ አምዶም ይህ ግን በቸልታ አልፈውታል ማለት ምክር ታደሰ ወረደን ከሰዋል። የባይቶና ምክትል ሊቀመንበር አቶ ዮሴፍ በርሀ በበኩላቸው አዲሱ የጊዜያዊ አስተዳደር ፕሬዚዳንት ታደሰ ወረደ ንግግራቸውና ተግባራቸው የተለያዩ ናቸው ሲል ወቅሰዋቸዋል። ትግራይን በተበታተነችበት ሁኔታ፣ የትግራይ ህዝብ ጥያቄ ምላሽ ባላገኘበት ወቅት፣ የክልሉን ግዛታዊ አንድነት አደጋ ላይ በወደቀበት ወቅት፣ በኬ እንዳይተጠለሉ ተፈናቃዮች በረሀብ እያለቁ ባለበት ወቅት እነዚህ ጉዳዮችን ማስተካከል የሚችል የጊዜያዊ አስተዳደር አቃፊ አድርገህ የትግራይ ተወላጆች አሰባስበህ የማገገሚያ መንገድ ከመከተል ይልቅ የአንድ ቡድን መንገድ መንግስት ነው የመሰረቱ ሲሉም አቶ የሲፍ ፕሬዚዳንት ሌተራል ጀነራል ታደሰ ወረደን ወቅሰዋል። በተጨማሪም የክልሉን ሀብት የመቆጣጠር አካሄድ ነው እየተካሄደ ያለው ማለታቸውን ከትግራይ ቴሌቪዥን የተገኘው መረጃ ያሳያል። ግብፅና ጅቡቲ በቀይ ባህር ጉዳይ አዲስ ስምምነት ተፈራርመዋል። ይህ ስምምነት የብልጽግናው መንግስት በቀይ ባህር ለሚያደርገው እንቅስቃሴ አዲስ ተጨማሪ እንቅፋት ሆኗል። ግብፅና ጅቡቲ የቀይ ባህርን የኤደን ባህረ ስላጤ የአስተራርና ጸጥታ ጉዳይ የውሃ አካላት የሚጎራበቱ ሀገራት ብቸኛ ኃላፊነት እንደሆነ መስማማታቸውን የግብፁ ፕሬዚዳንት አብዱል ፈታ አልሲ ናቸው የተናገሩት። ትላንት ረቡዕ ሚያዚያ 15 2017 ዓ ም ለይፋዊ የአንድ ቀን ጉብኝት ወደ ጅቡቲ ተጉዞ የነበሩት የግብፁ ፕሬዚዳንት አልሲሲ ከሀገሪቱ ፕሬዚዳንት ኢስማኤል ኦማር ጊሌ ጋር ተገናኝተው ንግግር አድርገዋል። ሁለቱ መሪዎች ቀጠናዊ ጉዳዮች ላይ መነጋገራቸውን የገለጹት የጅቡቲው ፕሬዚዳንት ኢስማኤል በዚህም ንግግር የሶማሊያና ሱዳን ጉዳይ አንስተናል ሲሉ ጠቅሰዋል። እንደ ፕሬዚዳንት እስማኤል ገለፃ ሁለቱ መሪዎች የተነጋገሩበት ሌላኛው ቀጠናዊ ጉዳይ የቀይ ባህርና የኤደን ባህረ ሰላጤ የሚመለከት ነው ይላል ቢቢሲ። ሀገራቱ ቀይ ባህርን እና የኤደን ባህረ ሰላጤን የሚያገናኘውን የባብል ኤል መንደብን የባህር ወሽመጥ በተመለከተ መነጋገራቸውን የጅቡቲ ፕሬዚዳንት በይፋ አስታውቋል። ይህ የባህር ወሽመጥ በጅቡቲ ኤርትራና በየመን የሚገኝ ስትራቴጂክ አካባቢ ነው። ሁለቱ ፕሬዚዳንቶች የዚህ የባህር ወሽመጥ የደህንነት ሁኔታ ላይ እንደተወያዩም ተገልጿል። ወሳኝ ዓለም አቀፍ ንግድ መተላለፊያ በሆነው ቀይ ባህር ነፃ የባህር ንግድ እንቅስቃሴ እንዲኖር ለማስቻል እናም የባህሩን መረጋጋት ለማረጋገጥ የሚያደርጉት ትብብር ለማጠናከር እንደተስማሙ የጅቡቲ ፕሬዚዳንት እስማኤል ጨምሮ ተናግሯል። የግብፁ ፕሬዚዳንት አብዱል ፈታ አልሲሲ በበኩላቸውም ባደረጉት ንግግር አፍሪካ ቀንድና የቀይ ባህር ቀጠና ወቅታዊ ሁኔታን በተመለከተም ከጅቡቲው ፕሬዚዳንት ጋር ሰፊ ውይይት ማድረጋቸውን ይፋ አድርገዋል። ሁለቱ ሀገራት በቀይ ባህር ላይ የሚያጋጥማቸውን የጋራ ተግዳሮቶች በተመለከተም ንግግር አድርገናል ብለዋል። ፕሬዚዳንት አልሲሲ በንግግራቸው በወሳኝ ዓለም አቀፍ ንግድ መስመሮች ላይ የሚቃጣ ማንኛውም የደህንነትና በነፃነት የመጓዝ አደጋዎችን በማያሻማ ሁኔታ እንደምንቃውጎ ማረጋግጠናል ሲሉም ከጅቡቲ ፕሬዝዳንት ጋር የተስማሙበት ነጥብ አንስተዋል። በተጨማሪም ለቀጠናዊ የደህንነት መርሆዎችና መሰረቶች ለመገዛት አስፈላጊነትን በተመለከተ መግባባት ላይ ደርሰናል ይላሉ ፕሬዚዳንት አልሲሲ። አልሲሲ ከጅቡቲ ፕሬዝዳንት ጋር ከስምነት ላይ እንደደረሱ የገለጹት ሌላኛው ጉዳይ የቀይ ባህርና የኤደን ባህረ ሰላጤ የአሰራር ጉዳዮችን የሚመለከት ነው። ሁለቱ መሪዎች ወሳኝ ዓለም አቀፍ የባህር ንግድ መተላለፊያ የሆኑትን የቀይ ባህርና የኤደን ባህረ ሰላጤ አስተራርና የደህንነት ጉዳዮች የተጉራባሽ ሀገራት ብቸኛ ኃላፊነት እንደሆነ ከስምነት ላይ መረሳቸው አስታውቋል። እዚህ ላይ የኢትዮጵያ መንግስት በተደጋጋሚ ወደ ቀይ ባህር የሚያደርገው እንቅስቃሴ በተመለከተ ግብጽ ኤርትራና ሶማሊያ አስቀድሞ እንቅስቃሴ ከማድረግ ያለፈ ተፈራርመው ነበረ። ጅቡቲ ከኤርትራም ሆነ ከሶማሊያ ጋር ያላትን ቅሬናታ መሰረት በማድረግ በዚህ ጥምረት ውስጥ ያልተካተተች ሲሆን፣ በግብፅ ወስዋሽነትና ቀስቃሽነት የሚካሄደው ይህ በኢትዮጵያ ላይ የማሰር ፕሮጀክት ግን አሁን ከግብፅ ጋር ሁለትዮሻዊ ግንኙነታቸውን ለማጠናከር እና በጉዳዮቹ ላይ በጋራ ለመስራት ተስማምተዋል። ግብፅ የቀይ ባህር የአሰራር ጉዳይን የውሃ አካሉን የሚጎራበቱ ሀገራት ብቸኛ ኃላፊነት መሆኑን ስታነሳ ይህ የመጀመሪያው አልነበረም። የብልጽግናው መሪ አብይ አህመድ ለኢትዮጵያ የባህር በር ማግኘት የህልውና ጉዳይ መሆኑን እንዲሁም አገሪቱ ቀይ ባህር ለደህንነቱ አስፈላጊ መሆኑን በተደጋጋሚ ማንሳት መጀመራቸውን ተከትሎ በግብጽ በኩል የአቋም ሲንጸባረቅ ቆይቷል። ኢትዮጵያ ግንባታውን ልታጠናቅቅ በተቃረበችበት የታላቁ ህዳሴ ግድብ ምክንያት ለአመታት ተቃውሞዋን ስታሰማ የቆየችው ግብጽ በኢትዮጵያ የቀይ ባህር ተጠቃሚነትን በመቃወም የአካባቢው ሀገራትን እያስተባበረች ነው። አብይ አህመድ ወደ ስልጣን በመጡበት ጊዜ ግብፅ ጠላታችን አደለችም፣ ጠላቶቻችን የተባሉት በሙሉ ውሸት ነው ማለት ኢህአዲግን ሲከሱ መሰማታቸው የሚታወቅ ነው። ነገር ግን አብይ የኢትዮጵያን በቀይ ባህር በኩል ወደብ የማግኘት ፍላጎት ይፋ ባደረጉበት ጊዜ ቀይ ባህር የአባይን ኢትዮጵያ የሚበይኑ ተፈጥሯዊ ሀብቶች ናቸው ማለት ሲናገሩም ተደምጠዋል። የሶማሊያ ውጭ ጉዳይ ሚኒስትር አህመድ ሞኢሊም ፈቂ ታህሳስ ወር ላይ ወደ ግብፅ በተጓዙበት ወቅትም ይህንኑ የግብፅ አቋም በግልጽ ተነስቶ ነበረ። የግብፅ የውጭ ጉዳይ ሚኒስትር ባድር አብረላቲ ባድረጉት ንግግር ደግሞ ቀይ ባህር ሊጠቀሙ የሚገባው ተጎራባች ሀገራት ብቻ እንደሆኑና ሌላ አካል ወደ ቀይ ባህር እንዲቀርብ ሊፈቀድለት አይገባም ሲሉ ተናግረው ነበረ። ባለፈው መጋቢት ወር ላይ የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ ወደ ግብፅ ተጉዘው ከፕሬዚዳንት አልሲሲ ጋር በተነጋገሩበት ወቅትም በተመሳይም የቀይ ባህር አስተራርና የደህንነት ጉዳይ የተጎራበች ሀገራት ብቻ ብቸኛ ሚናቸው እንደሆነ መስማማታቸውን ገልጸው ነበር። ኢትዮጵያ የባህር በር የማግኘት ፍላጎቷን ለማሳካት ሶማሊያ እንደራስ ገዝ ከምትቆጥራት ሶማሌላንድ ጋራ ታህሳስ 2016 ዓ ም ስምምነት ላይ ርሳ የነበረ ቢሆንም ስምምነቱ ተግባራዊ ሳይሆን ቀርቶ ስምምነቱ በአብይ አህመድ ድጋሜ በአንካራ በተደረገው ስምነት ፈርሷል። ከሶማሌላንድ ጋር የነበረውን ስምነት የኢትዮጵያ የባህር ጦር ሰፈርና ወደብ እንድታገኝ የሚያስችል እንደሆነም ተገልጿል። አብይ አህመድ በሀገር ውስጥ ያሉ ችግሮችን ከመፍታት በዘለለም በጎረቤት ሀገራት ላይ ያልተጠናከረና ያልተ እና የዲፕሎማሲ አካሄድን በመቀጠሉ በዓለም አቀፍ ደረጃ ጠላት የተባሉ ሀገራት በኢትዮጵያና በመንግስታቸው ላይ ትብብር እንዲያደርጉ አስችሏል። ጅቡቲ የጸጥታ ስጋት ውስጥ ነኝ አለች። በኢትዮጵያና በተለያዩ የጎረቤት ሀገራት ላይ ያላትን አቋም በይፋ ያቀረበችው ጅቡቲ ዋነኛ ምክንያቴ የጸጥታ ስጋት ነው ብላለች። ጅቡቲ ህገወጥ የምትላቸውን ስደተኞችም ሀገሪቱን ለቀው እንዲወጡ ካልወጡም ደግሞ እንደሚጠረዙ ነው በይፋ ያስታወቀችውም ጅቡቲ ህገወጥ የምትላቸው ስደተኞች በቅርቡ ማባረር እንደምትጀምር ባለፉ ሳምንት ያስታወቀች ሲሆን በዋናነት የጸጥታ ስጋት አለብኝ በሚል ነው ውሳኔውን የወሰንኩት ብላለች የጅቡቲው ፕሬዚዳንት ኢስማኤል ኦማር ጊል የአማካሪን ጠቅሶ የፈረንሳይ ዜና አገልግሎት እንደዘገበው ከሆነም ጅቡቲ የሚገኙ ህገወጥ ስደተኞች በሚያዝያ ወር መጨረሻ ማለትም በአንድ ሳምንት ጊዜ ውስጥ አገሪቱን ለቀው እንዲወጡ አስገዳጅ ትዕዛዝ ተላልፎባቸዋል። የፕሬዝዳንቱ አማካሪ የሆኑ ውሳኔው መነሻ በዋናነት የጸጥታና የጤና ስጋቶች ናቸው ያሉ ሲሆን፣ ይህም ውሳኔ ለመተግበር ዝግጅት መደረጉን ይፋ አድርገዋል። በዋናነት ኢትዮጵያውያን በብዛት በሚኖሩበት ጅቡቲ ሀገር የለቃችሁ ውጡ ከተባሉ ህጋዊ ያልሆኑ ዜጎች መካከል ኢትዮጵያውያን ቀዳሚ ተጠቃሽ ሆነዋል። የብልጽግናው አሰራር በጂቡቲ ባለው ኤምባሲ በኩል ኢትዮጵያውያን የሚወጡበት ጊዜ እንዲራዘምለት የጠየቀ ቢሆንም በደካማ ዲፕሎማሲው ምክንያት ውርቅ ተደርጎበታል። የሀገሪቱን የደህንነት ሁኔታ አስጠብቃለሁ ያለው የሀገሪቱ መንግስት በጂቡቲ ምን ያህል ህገወጥ ስደተኞች እንዳሉ ግን በይፋ አላቀረበም። ከኢትዮጵያ በተጨማሪ የሶማሊያና ኤርትራ ስደተኞች ጅቡቲ የሚኖር ሲሆን ጅቡቲ ግን ወደ ሌላ ሀገር ለመሻገር ጭምር የሚጠቀሙባት የጎረቤት ሀገራት ዜጎች ቁጥር ከፍተኛ መሆኑን በዓለም አቀፍ ደረጃ ሲገለጽ ቆይቷል። አሁን ላይ በጅቡቲ ጋር የምሪያ ሰነድ የሌላቸው ኢትዮጵያውያንና የሌሎች ሀገራት ዜጎች ወደ ሀገራቸው የመለሻ ጊዜ ተጠይቆ አለመራዘውን በጅቡቲ የኢትዮጵያ ኤምባሲ በተጨማሪነት ያሳወቀ ሲሆን ዜጎቹ በዚህ ወር መጨረሻ ድረስ በኃይል ተጠርዘው ሊወጡ እንደሚችሉ ታውቋል። በሶማሊያ አልሸባብ እንቅስቃሴና በኤርትራና በኢትዮጵያ መካከል ያለው የጦርነት አዝማሚያ ለጅቡቲ ከፍተኛ የደነት ስጋት እንደሆነ ተንታኞች ያስቀምጣሉ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሩሲያ ክሪሚያን እንድትቆጣጠር እውቅና እንደማይሰጡ የገለጹትን ፕሬዚዳንት ዘለንስኪን ወቀሱ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዩክሬን ፕሬዚዳንት ቮሎድሚር ዘለንስኪ የሰላም ስምምነቱን እየጎዱ ነው ማለት ከሰዋል። ትራምፕ ወቀሳ ያሰሙት የዩክሬን ፕሬዝዳንት ሀገራቸው በሩሲያ ቁጥጥር ስር ለምትገኘው ክሪሚያ እውቅና እንደማትሰጥ መናገራቸውን ተከትሎ ነው። ትራምፕ በትሩዝ የማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ የሩሲያና የዩክሬን ጦርነት ለማብቃት የሚያስችል ስምምነት ላይ መድረስ እጅግ ቅርብ እንደሆነ ተናግረዋል። ነገር ግን ዘለንስኪ የአሜሪካን የስምነት ነጥቦች አለመቀበላቸው ጦርነቱ ከማራዘም በቀር ምንም አያደርግም ይላሉ። ከዚህ አስቀድሞ የአሜሪካዊ ምክትል ፕሬዚዳንት ጄዲ ቫንስ የግዛት መስመሮች ባሉበት አሁን ላይ በሚገኙት አቅራቢያ ማቆም ሲሉ ዋሽንግተንን ለስምነቱ ያላትን እቅድ አመልክተው ነበረ። ዩክሬን ሩሲያ በአውሮፓውያን አቆጣጠር በ2014 ዓ ም በህገወጥ መንገድ ቆርጣ የወሰደቻትና በደቡባዊ የባህር ሰርጥ አካባቢ የምትገኘው ክሪሚያን አሳልፍ አንድ ማሰጥ ለረጅም ጊዜ ስትናገር ቆይታለች። ምክትል ፕሬዚዳንቱ ቫንስ ስምምነቱ ዩክሬንና ሩሲያን አሁን ላይ የሚቆጣጠሩትን ግዛት በተወሰነ መልኩ እንዲሰጡ የሚያደርግ እንደሆነ ገልጸዋል። የትራምፕ አስተራር እስካሁን ድረስ በስምምነቱ የትኞቹ መሬቶች እንደሚሰጡ በዝርዝር አላሳወቀም። ትራምፕ አስተራራቸው ሩሲያ በክሪሚያ ላይ ላላት ሉዓላዊነት እውቅና ይሰጥ እንደሆነ በዋይት ሀውስ ከተገኙ ጋዜጠኞች ለቀረብላቸው ጥያቄ የሚፈልጉት ጦርነቱ ሲቋጭ መመልከት ብቻ እንደሆነ ተናግረዋል። በተለየ መልኩ የመወደው የለም። በተለየ መልኩ የመወደው እንዲኖርም አልፈልግም የምንፈልገው ስምምነት ላይ እንዲደረስ ብቻ ነው ሲሉ ትራምፕ ተናግረዋል። ሩሲያ በህገ ወጥ መንገድ ለተቆጣጠረችው ክሪሚያ እውቅና የመስጠት እቅድ መቀበል ለዘለንስኪ የፖለቲካዊ መንገድ የማይቻል ነገር ነው ቢቢሲ እንደሚለው ከሆነ ከዚህ በላይም ድንበሮች በኃይል መቀየር የለባቸውም የሚለው ዓለም አቀፈ የድህረ ጦርነት አሰራርን የሚቃረን ጉዳይ ነው ይለዋል። ዘለንስኪ ዩክሬን በክሪሚያ የባህር ሰርጥ ላይ ያላትን ጥያቄ እንድተው የሚቀርቡለትን ምክር በቋሚነት ሲቃወም ቆይቷል። በዚህም ጉዳይ ምንም ንግግር የሚደረግበት ነገር የለም ህገ መንግስታችን የሚጻረር ነው ይላሉ። ዘለንስኪም ረቡዕ ምሽት ሩሲያ በተለያዩ ዩክሬን ግዛቶች ላይ የሚሳይልና የድሮን ጥቃት መፈጽሟንም ዩክሬን አሳውቃለች። የዋና ከተማዋ ኪየቭ ከንቲባ የሆኑት ቪታሊ ክሊቭቺኮቭ በሁለት ሰዎች እንደተገደሉ ከገለጹ በኋላ ህጻናትና ነፍሰ ጡር ሴቶች ጨምሮ 54 ሰዎች ተጎድተዋልም ይላሉ። የድሮን ስብርባሪዎች እሳት እንዳስነሱና በርካታ ሰዎችም በመኖሪያ ህንፃዎች ፍርስራሽ ስር እንደተገኙ ገልጸዋል። በሰሜናዊ ምስራቅ በምትገኘው ካኪቭ ከተማም ፍንዳታ መከሰቱን ተዘግቧል ቢቢሲ በምስራቅ ዩክሬን በምትገኘው ማርሃኔትስ ከተማም የሩሲያ ድሮን ሰራተኞች የያዘ አውሮፕላን መምታቱን ተከትሎ በድርዘን የሚቆጠሩ ሰዎችም ቆስሏል ብሏል። በትራምፕና ዘለንስኪ መካከል እየተደረገ ያለው የቃላት ምልልስ ብዙውን ጊዜም በቋፍ ላይ የሚገኘውን የሁለቱ መሪዎች ግንኙነት አንዱ ማሳያ ሆኖ ቀርቧል። የተወዳችና የተከበራቸው የትዮንስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። መልካም ጊዜ ያለው